ሰላም ጤና ይስጥልኝ እንደምራችሁ አደራችሁ እንደምሰነበታችሁ፣ የተከበራችሁ ውድ ወገኖቼ ከሀገር ውስጥም ከባህር ማዶም ያላችሁ በያላችሁበት ሰላማችሁ ይብዛ። እንግዲህ ዛሬ ደግሞ አራተኛውን ክፍል የነብዩ ኢሳያስን ትንቢት አራተኛው ክፍል ነው በአንድ ላይ የምንከታተለው። የአምላክ ፍቃዱ ይሁን አምላከኛ ጋር ይሁን እያልሁኝ ዛሬ አራተኛው ላይ ስንሄድ ወደ ምዕራፍ አርባ ሦስት ላይ ነው በአንድ ላይ የምናየው ይህም እንግዲህ ስለ እስራኤል ልጆች ነው። እንግዲህ የሚያሳየው ባለፉት እንዳየናቸው እንግዲህ ፈጣሪ አምላክ አትፍሩ ልጆች አትፍሩ፣ እንደ ልጆች ማየት ያቆብ ሆይ ልጅ ሆይ አትፍራ፣ አብርሃምን ከስንት ማጥ እንዳወጣሁ ታውቃለህ። ስለዚህ አትፍራ። የባዳ ምልኮቶችን ደግሞ የባዳ ምልኮተ አምላኪዎችን ወይም አህዛቦችን ደግሞ ለፍርድ እንደሚያቀርባቸው በመጨረሻው ጊዜ በጉግማንጎ ጊዜ ከዛም መሲሁ መጡ። ወደ ምራፍ አስራ ሁለት ወደ ምራፍ አርባ ሁለት ያየ ነው። ከዛም ደግሞ መሲሁ ሲመጣ እንግዲህ የተበተኑ የእስራኤል ልጆችን በዓለም እንደሚሰበስብ እና ዓለምን አንድ እነርጎ እንደሚገዛት የፈጣሪ አምላክ ክብር በዓለም ላይ እንደሚሆን እና ደግሞ ይህ መሲህ ለፈጣሪ አምላክ መደገፊያው እንደሚሆን ማለትም የእሱን ስም ይዞ ዓለምን ወደ አንድ ንግስና እንደሚያደርሳት ነበር ያየ ነው ማለት ነው። ወደ ምዕራፍ አርባ ሦስት ስናይ ትንሽ ለየት ያለ ነው። መጀመሪያ በአማርኛ ለንሎ ምክንያቱም ይብሪቱን ወደ አማርኛ ለመተርጎም ትንሽ ስለሚቸገር ብዙዎቹ ላይ በተለይ በአርማዶ ያሉ አማርኛ ብቻ የሚያወሩት ላይ ይረዱ ይችላሉ። በአማርኛ ልግለጸውና ከዛም በኋላ እስከነ ትንታኞቹ ውጫራ ቶራና ሚክራውት ግዶሎት የሚለው ነው ለምትከታተሉኝ መጀመሪያ በአማርኛ እንዲህ ስል ያሳይናል። ምዕራፍ 43 አሁንም ያዕቆብ ሆይ የፈጠረህ እስራኤል ሆይ የሰራህ እግዚአብሔር እንዲህ ይላል፣ ተቤጅቻለሁና አትፍራ በስምህም ጠርችሃለሁና፣ አንተ የኔ ነህ። በውሃ ውስጥ ባለፍ ጊዜ ካንተ ጋር እሆናለሁ። በውሃ ውስጥ ባለፍ ጊዜ ካንተ ጋር እሆናለሁ ማለት ራሽ ሲተነትን ራሽና ምሱራ ተዳቢ ሲተነትኑ አስታውሱ። ወደ ኋላ አህዳችሁ በቀይ ባህር ላይ በውሃ ላይ በሄዳችሁ ጊዜ ፈጣሪ አምላክ ከእናንተ ጋር ነበረ። ውሃው አላጠለማችሁም። ይሁን እንጂ ወጻራ ተራ የሚለው ደግሞ ማነው? ወጻራ ተራ ደግሞ የሚያሳየው የሳንህሪብ ወታደር ልክ እንደ ውሃ ሙላት ነበረ። ትንቢተ ኢሳያስ ምዕራፍ 7 ቁጥር አስራ አምስት ጀምሮ እንደሚያሳየው ልክ እንደ ውሃ ሙላት ነበረ። ከዛም አድኛችኋለሁ፣ ከእንግዲህ ወደሚመጣው የሚመጣው የጎግ ማንጉሉ ደግሞ አድናችኋለሁ በማለት እንዳለ ራሽም ሆነ ምጹዳት ዳዊት ያሳያን ማለት ነው። እንዴት ነው የሚለው? በውሃ ውስጥ ባለፍ ጊዜ ከአንተ ጋር እሆናለሁ፣ በወንዞችም ውስጥ ባለፍ ጊዜ አያሰጥሙህም የቀይ ባህር እንዳላሰጠማቸው ማለት ነው። በእሳትም ውስጥ በሄድ ጊዜ አትቃጠልም። ምክንያቱም አብርሃም አባታችንን ናምሮድ ወደ እሳት አግብቶት ነበር። እንዲሁም ደግሞ ሚሻኤል አዛሪያ እና ሚሻኤል አዛሪያ ሶስተኛው ስም ጠፋ ይለ ጊዜው እንዴት ነው የሚሉት ን ሃናንያ ሚሻኤል አዛሪያን እንዲሁ በእሳት ባገቧቸው ጊዜ በባቢሎን ምድር እንዳልበላቸው እንዴት ነው ው በእሳት ውስጥ በሄድህ በሄድህ ጊዜ አትቃጠልም ይላል። ነበልባሉም አይፈጅህም። እኔ የእስራኤል ቅዱስ አምላክህ እግዚአብሔር መድህኒትህ ነኝ። ግብፅን ላንተ ቤዛ አድርጌ ኢትዮጵያንና ሳባንም ላንተ ፋንታ ሰጥቻለሁ ይላል። ግብፅን ለአንተ ቤዛ አድርጌ ማለት ምንድን ነው? አሁንም ወሳራ ቶራ ኋላ ኋላ ጊዜው ካለ ኋላ ምናየው ነው ወሳራ ቶራ ሲተነትን ግብፅንና ኩሽን ኩሽ በሚስራ ሚላን ምንድነው? ሳንሄር በመጀመሪያው ጊዜ ለጦርነት ሊመጣ አለ። በዛን ጊዜ በጦርነት በሚመጣበት ጊዜ ፈጣሪ አምላክ ምን አደረገ? አሳቡን አስቀየረው። ኩሽና ሚስራይ ባንተ ላይ አምጽዋን የሚል መልእክት ደረሰው። በዛን ጊዜ እስራኤልን በመዋጋት ፈንታ፣ የይሁዳን ንጉሥ በመዋጋት ፈንታ ሚስራይንና ኩሽን ኢትዮጵያ የሚሉት ዛሬ ኢትዮጵያ የሚለው ቃል ስፔሲፊክ ለኢትዮጵያ ብቻ ነው። ኩሽ ማለት ግን አጠቃላይ ሱዳንንም ሆነ አጠቃላይ እንግዲህ የኩሽ ዘር የሃም ዘሮች እንደምናውቀው አሁን ፓራሻት ነው እንደምንማረው፣ የሃም ዘሮች እንግዲህ የሃም ልጆች ምን ይባላሉ ማን ይባላሉ? ኩሽ ሚጽራይም ፉት ይባላሉ። ፉት ዛሬ የዛሬቱ ሊቢያ ነች። እና አጠቃላይ ኩሽ ማለት የኩሽ ዘሮች ማለት አጠቃላይ ይሄን የአፍሪካውን ምድር ማለት ነው። ዛሬ ግን ኩሽ የሚሉት ኢትዮጵያን ብቻ ነው ማለት ነው። እንደዛ አይደለም። ጥቁርታችን እንደምታሳይን። ያም ሆነ ይህ ግን ሳን ህሪብ ሊዋጋ በመጣበት ጊዜ ፈጣሪ አምላክ ልቡን ምን አደረው? ኩሽና ሚጽራይም ግብጽና ኢትዮጵያ እንበለው በዛሬው አባባል እንዲሁም ሳባ የሳባ ዘር በሙሉ አምጸው ባህን ስላ ብለው ምልክት ስለተነገረው እነሱን ለመዋጋት በእስራኤልን በመዋጋት ፈንታ እነሱንን የኩሽን ዘር ለመዋጋት እንደሄደ አይታሃን ይላል። እንዴት ነው የሚለው ከዚህ ላይ ግብፅን ለአንተ ቤዛ አድርጌ። ቤዛ ማለት ምንድነው? ቁርባን የምናቀርበው አሁን ፈጣሪ አምላክ ቁርባን የምንሰጠው ምንድነው? ቃላችን ቤዛ አድርገን የምንሰጠው አሁን ያነ ቁርባን ሲቀርብ ደግሞ ሲፈስ እኛ በዚያ በእኛ በመጥፎ ስራችን የኛ ደም ነበር የፈሰው። በዛ ፈንታ ነው ቁርባን የምናቀርበው ማለት ነው። እንግዲህ ደግሞ የይሁዳ ንጉስ፣ የእስራኤል ልጆች ደም በመፍሰስ ፈንታ ግብጽና ኢትዮጵያን ቤዛ አድርጎ ሰጣቸው። እነሱ እንዲገደሉ ማለት ነው። በእስራኤል ልጆች ፈንታ ማለትም ግብጽን ላንተ ቤዛ አድርጌ ኢትዮጵያንና ሳባንም ላንተ ፈንታ ሰጥቻለሁ ይላል። በዓይኔ ፊት የከበርሁብህና ባይኔ ፊት የከበርህና የተመሰገንህ ነህና እኔም ወድጃለሁና፣ ስለዚህ ሰዎችን ላንተ፣ አህዛብንም ለነፍስህ እሰጣለሁ ይላል። እንግዲህ አህዛብን አንተ መጥፎ ስትሰራብኝ ባንተ ያንተን ደም በማፍሰስ ባንተ መጥፎ ማድረግ ፈንታ አህዛብ እንዲመጡ እንዴት ነው ጸፋንያ እንደሚያሳየው 3 ኪኤት ምክንያቱም እንትኑን ያለ እርሱን አላውቀውም። ምንድን ነው ጸፋኒያ ትንቢተ ሶፎንያስ የሚለው ዓለማቶች ሌላ ሌላ ሀገሮች ጦርነት ሲደበደቡና ማት ሲወርድባቸው ሲታዩ፣ እንዲሁም የተፈጥሮ አደጋ ሲደርስ ሲታዩ ተመልከቱ፣ ከነዛ ተማሩ። ይሄን ነገር ማመጣው በእናንተ ምክንያቱ፣ ምክንያቱም የእስራኤል ልጆች ናቸው። እንግዲህ የፈጣሪ አምላክ ተወካዮች በዚህ በምድር ዓለም አምባሳደሮች። ስለዚህ ዓለምንን ምመታው፣ ዓለምንን ምቀጣው በእናንተ ምክንያት ነው። ይህን አይታችሁ ከነሱ ተማሩ ሲል ጸፋንያ ሶስት ነው ቁጥር ሰባት ላይ ያሳያን ቃላቱና እንትኑን አላስታውሰውም መራፉን እንጂ ቀጠላ አድርጎም እኔ ካንተ ጋር ነኝና አትፍራ ዘርህንም ከምስራቅ አመጣለው አመጣለሁ ከምዕራብም እሰበስባለሁ አሁን ከዚህ ወጥታ አራት ወራ እንደሚለው ምን ይላል ከምስራቅ ከምዕራብ አራቱ ማዕዘን ለእኔ ይታዘዙኛል ምክንያቱም የእስራኤል ልጆች በተበተኑበት ሁሉ እንዲሰበስቡ አራቱ ማዕዘኖች አራቱ ማዕዘኖቶችም ለኔ ይታዘዛሉ የእስራኤል ልጆች ለማምጣት ሲል ይቀጥላል። ሰሜንን መልሰህ ሐምጣ ደቡብንም አትከልክል፣ ወንዶች ልጆችን ከሩቅ ደሴቶች ልጆች ማለትም ደቡብን አትከልክል፣ ወንዶች ልጆችን ከሩቅ ሴቶች ልጆችንም ከምድር ዳርቻ በስሜ የተጠራውን ለክብሬም የፈጠርሁትን የሰራሁትንና ያደረግኩትን ሁሉ አምጣ እለዋለሁ። ለክብሩ የሰራው እንግዲህ ፈጣሪ አምላክ ማንን ነው? አብርሃም አባታችን ተመረጠ፣ ከአብርሃም ይስሐቅ አባታችን፣ ከዛ ያዕቆብ አስራ ሁለቱ ነገሮች። እንግዲህ የፈጣሪ አምላክን ክብር የሚጠሩ በዚህ ምድር ዓለም የነዚህ የእስራኤል ልጆች ናቸው ማለት ነው። ስለዚህ ለክብሬ የቆሙት እነዚህን በተበተኑበት ሁሉ በአራቱም ማዕዘን ሰብስብልኝ ብዬ እነግረዋለሁ እንዳለ ያሳየናል ማለት ነው። እለዋለሁ ይላል። አይኖች ያሏቸውን እውሮች ህዝብ ይላል። አይኖች ያላቸውን እውሮች ህዝብ ጆሮችም ያሏቸውን ደንቆሮችን አውጣ። ምንድን ነው ይሄን የሚለው? ይሄ ሁሉ ታምር እያደረጉላችሁ አይ በዛር ስፔሲፊክ ለእስራኤል ልጆች ብቻ ነው ይሄ ሁሉ ይሄ ምዕራፍ 43 ለእስራኤል ልጆች እስራኤል ልጆች ብቻ ነው ማለት ይሄ ሁሉ ታምር እያደረጉ አጣዩም አይናላችሁ አጣዩም ጆሮላችሁ አትሰሙም። ለምን ይሄ ሁሉ ታምርት እያደረኩና እንደ ልጆች እያቀፋችሁ እናንተ ግን ትፈራላችሁ፣ በማለት ያዕቆብን እንትና ቀጠል አድርጎም አህዛብ ሁሉ በአንድነት ይሰብሰቡ ወገኖችም ይከማቹ። ከመካከላቸው ይህን የሚናገር የቀደመውንስ ነገር የሚያሳየን ማን ነው? የጽድቁ ይጽድቁ ዘንድ ምስክሮቻቸውን ያምጡ፣ ሰምተውም እውነት ነው ይበሉ ይላል። እንግዲህ አህዛብን የሚለው ምንድን ነው? አህዛብ ሆይ እናንተ በባዳ መልኮትና በተቀረጸ የምታምኑ ሁሉ ተሰብሰቡ፣ ተሰብሰቡና የቀደመውን ያለፈውን የሚናገር ከእንግዲህ የሚመጣውን ትንቢት የሚናገር የናንተ በእጃችሁ የምትሰሯቸው ባዳ መልኮች ይናገሩ እንደሆን እስኪ ይናገሩ። እስከ ምዕራፍ 41 እና 42 እንዳየ ነው። እስኪ ለፍርድ ንቁምና እነዚህ ባዳ መልኮቻችሁ የሚመጣውን ጊዜ እና ያለፈውን ይናገሩ እንደሆን አሁን ዛሬ ዘፍጥረት እንደሚሉት ዘፍጥረት ወሪ ዘፍጥረት ለእስራኤል ልጆች ነው። ዘፍጥረት ላይ መጀመር አልነበረበትም ዘፀአት ላይ ምክንያቱም አሆደሽ ዘላህም ይህ ወር ለናንተ ወር ነው ይሁንላችሁ ማለት የነበረበት እንጂ ዘፍጥረት ወደ ኋላ አህዶ መጀመር አልነበረበትም ይላሉ። ይህ የሆነበት ምክንያት ምንድነው? ፈጣሪ አምላክ ሊያሳየ የፈለገው ለሁሉም፣ ፈጣሪ አምላክ ሊያሳየ የፈለገው ለሁሉ ለአሕዛብ በሙሉ ሊያሳየ የፈለገው ምንድነው? ምድር የኔ ናት። ራቢ ይስሐቅ እንደሚለው በረሽት ትንታኔው ላይ በረሽት መጀመሪያ ላይ ምድር የኔ ናት ለፈለኩት እሰጣለሁ ታልፈለኩ ደግሞ እነሱን ቀምቼ ለሌላው ለምፈልገው ህዝብ እሰጣለሁ ማለቱ እንዲያሳይ ነው እንጂ አሁን እንደ ሁኔታው ህግጋቱ፣ ትእዛዙ ለእስራኤል ልጆች ብቻ ነው እና የእስራኤል ልጆች ደግሞ እንደ ህዝብ የሆኑት ከግብፅ ከወጡ በኋላ ነው። ለምንድ ነው 2448 ዓመት ዓለም ወደኋላ ህዶ መምራችን ሴ ያለምን መጀመሪያ ያዳምን መጀመሪያ እንዲጽፍ የተደረገው? ትንቢት ማለት እንግዲህ ከመጀመሪያ ያለውንም ወደፊት ወደ እስከ መጨረሻው የሚሆነውንም ነው የሚያሳየው እንግዲህ እንዴት ነው የሚለው አሁን በፓርሻ ዞታ ብርሃ ላይ ፈጣሪ አምላክ የመምህራችን ሙሴ ወደ ተራራው ቦታና እስከ ዳሩ ዳረቻ የሚለው አድ እንዴት ነው የሚለው አድ ሶፍ አያም ማለትም አድ ሶፍ አያም ይለዋል። አገሪቱን እስከ ሆን እስከ ወንዙ መጨረሻ ድረስ አሳያለው ይለዋል። አድ ሶፍ አያም ምን ይላሉ ተንታኞች? አል ትግሪ አድ ሶፍ አያም አድ ሶፍ አድ ሶፍ አይዮም ማለትም እስከ ዓለም መጨረሻ እስከ ሆን መጨረሻ ሳይሆን እስከ ዓለም መጨረሻ የሚሆነውን የእስራኤል ልጆች በቲፋርታም የእስራኤል ልጆች ቤተመቅደሱን ሰርተው እያሉም አሳየው። እንደገና ደግሞ የእስራኤል ልጆች መጥፎ ሰርተው ወደ ስደት ሲደረጉ ሲሰደዱም አሳየው። ከዛም በኋላም ደግሞ መጨረሻ ደግሞ መሲሁ መጥቶ ዓለምን ለፍጻሜ ሲያደርሰውም አሳየው ማለት ነው እና እንግዲህ ነቢይ ማለት አስፓክላሪያ ይባላል። አስፓክላላ መይራ ማለት ልክ እንደ መስታወት ወደፊት የሚሆነውንም ወደኋላ ያለውንም ነው የሚያሳየው ማለት ነው። ከዚህ ላይ ምንድን ነው የሚለው? እናንተ እስኪ የባዳ ምልኮቶቻችሁን አምጧቸው፣ ውስ እንደዚህ ይናገሩ እንደሆን ትንቢትን ይናገሩ እንደሆን ነገም የሆነው ይናገሩ እንደሆን እስኪ ያምጧቸው ሰብስቧቸውና እንፋረድ በማለት አህዛብን እንደሰበሰበ ተዚ ላይ ያሳያን። ቀጠል አድርጎም ታውቁና ታምኑ ዘንድ እኔም እንደሆኑ ታስተውሉ ዘንድ እናንተ የመረጥ እናንተ የመረጥሁትም ባሪያዬ ምስክሮቼ ናችሁ ይላል እግዚአብሔር። ማናቸው የእስራኤል ልጆች ናቸው። እንግዲህ ለፈጣሪ አምላክ በምድር አለም ምስክሮቹ ከኔ በፊት አምላክ አልተሰራም። ከኔም በኋላ አይሆንም። ከኔ በፊት ማንም አልነበረ ከኔ በኋላም ሊሆን አይችልም። ይህ ማለት ፈጣሪ አምላክ አንድነቱን የሚፈጥርን የነበረ ያለ የሚኖር አንድ አምላክ መሆኑን ለባዳ ምልኮ አምላኪዎች ለአሕዛቦች ኑና እን እንዴት ነው የሚላቸው፣ ኑና እንፋረድ እስኪ እናንተ ባዳ ምልኮች በእጃቸው የሰራችኋቸው ባዳ ምልኮቶች ይህን ያደርጉ እንደሆነ ይላል። ቀጥላ እኔ እግዚአብሔር ነኝ፣ ከእኔ ሌላ የሚያድን የለም። ተናግሬ አለሁ አድ ተናግሬ አለሁ አድኜም አለሁ። እንዴት ነው የሚለው? ተናግሬ አለሁ፣ አድኜም አለሁ፣ አሳይቼም አለሁ። በእናንተም ዘንድ ባዕድ አምላክ አልነበረም። ስለዚህ እናንተ ምስክሮቼ ናችሁ፣ ይላል እግዚአብሔር። እኔም አምላክ ነኝ፣ ከጥንት ጀምሮ እኔ ነኝ። ከእጄም የሚመልስ ከጀም የሚያመልጥ የለም። አማርኛ ጥያቄ ከጀም የሚያመልጥ የለም እሰራለው የሚከለክልስ ማን ነው ሲል ያሳየናል ማለት ነው። እንግዲህ ከዚህ ላይ የእስራኤል ልጆች የሚላቸው ምንድነው? በዚህ መልኩ እኔ መስለ ታምር እያደረጉላችሁ እኔ እናንተ እንደሆን ሁኔ ሁሉ ነገር እያደረው ለምን ትፈራላችሁ? በስደት በነበራችሁ ጊዜ ትቶናን? ከእንግዲህ በኋላ ትቶናን በቃ ከእንግዲህ በኋላ ቀጣይነት የለንም እያላችሁ ለምን ትፈራላችሁ በማለት የእስራኤል ልጆች በዚህ መልኩ በነቢያቱ በነቢዩ ኢሳያስ እንዳደፋፈራቸው ያሳያል። ቀጠል አድርጎም ወደ ቁጥር 14 የእስራኤል ቅዱስ የሚበዣችሁ እግዚአብሔር እንዲህ ይላል፣ ስለ እናንተ ወደ ባቢሎን ሰድጃለሁ፣ ከለዳውያንንም ሁሉ ሰድጅ ስደተኞች አድርጌ በሚመኩባቸው መርከቦች አዋርጃቸዋለሁ ይላል። ማለትም ስለእናንተ ስለናንተ እንዴት ነው የሚለው? ከዚህ ላይ ወደ ባቢሎን ልክ ሰድጃለሁ ማለት እንግዲህ፣ ከተንታኞቹ በኋላ እናየዋለን። ወደ ባቢሎን ትንቢት ሲናገር የነበር ማለት ነው ነብዩ ህዝቅኤል ነበር ማለት ነው። ዛህዶ እንዴት ነው ነው ያሉት የጠየቁት ጥያቄ ምንድነው? በእውነት እንግዲህ በኋላ ፈጣሪ አምላክ ጋብቻውን አፍርሷን በቃ ፈቶናን እንደሌሎች አህዛብ መሆን እንችላለን። እንግዲህ ህዝቅኤል ምራፍ ቁጥር 30 ሶስት እና ሰላሳ አራት እንደሚያሳዩ ብለው ሲጠይቁት እንደሌላቸው አሎሎዬ ሊሆን አይችልም። ለዘላለን በጠንካራ ፍርድ ፈርድባቸዋለሁ እንጂ እንደሌሎች እንደ አሕዛቦች ልትሆኑ አትችሉም ይላል። ከዛ ደግሞ ከለዳው እንዴት ነው ከዚህ ላይ ደግሞ የሚያሳየው ከለዳውያንንም ሁሉ ስደተኞች አድርጌ በሚመኩባቸው መርከቦች አዋርጃቸዋለሁ። ይህን ሁሉም አድርገው ለእናንተ ብዬ ነው ማለት ነው። ቅዱሳችሁ የእስራኤል ፈጣሪ ንጉሳችሁ እግዚአብሔር እኔ ነኝ። እግዚአብሔር በባህር ውስጥ መንገድን በኃይለኛም ውሃ ውስጥ መተላለፊያን ያደርጋል። አሁን እንዳልኋችሁ ቀይ ባህርን የከፈተላቸው እና እነዚህን ነገር ወደኋላ ኋላ ሄዳችሁ ተመልከቱ፣ ፈጣሪ አምላክ ይልና አንተ እዴ መሰለ ተአምር አድርጓን። አሁንም መጥፎ ሰርታችሁብኝ ወደ ስደት ብሰዳችሁም ተስፋ አድርጉ፣ በዚሁ መልኩ እመልሳችኋለሁ ማለት ነው። እግዚአብሔር እግዚአብሔር ሰረገላ ሰረገላውንና ፈረሱን ሰራዊቱንና አረበኛውን ያወጣል። እነርሱ ግን በአንድነት ተኝተዋል፣ አይነሱም፣ ቀርተዋል እንደ ጠዋፍ ጧፍ ኮስትሪያም ጠፍተዋል። እግዚአብሔር እንዲህ ይላል ይላል ይህን የሆኑ እንግዲህ ሰረገላው ፈረሱና ፈረሰኞቹ የሰጠሙ ማናቸው በቀይ ባህር እንደምናውቀው የፈርዖን ወታደሮች ማለት ነው እና እግዚአብሔር ይህ እንዲህ ይላል ይላል፣ የፊተኛውን ነገር አስታውሱ፣ የፊተኛውን ነገር አስታውሱ አስተውሉ፣ የፊተኛውን ነገር አስተውሉ፣ የጥንቱንም ነገር አታስቡ። እንሆ አዲስ ነገርን አደርጋለሁ፤ እርሱም አሁን ይበቅላል፣ እናንተም አታውቁትም። በምድረበዳም መንገድን በበረሃም ወንዞችን አደርጋለሁ። የፍተኛውን ተውት፣ ድሮ ያደረኩላችሁን፣ በግልጽ ያደረኩላችሁን ከባቢሎን ስደት የመለስኩላችሁን አታስተውሉ። አዲሱ አዲስ ይበቅላል ማለት ከእንግዲህ አዲስ ነገርን መብቀል ማለት እንደ ቡቃያ እንደየው እንጂ አሁን ከተንታኙ የምናየው ነው ቡቃያ ሳይሆን እንደገና መሲሁን ደግሞ ለጽሚያህ እንዴት ነው የሚሉት? ነቢዩ ኢሳያስ ምዕራፍ 11 እንደሚያሳየው ሾረሽ መጌዛ ይሻይ ማለትም ከይሻይ ማለት የዳዊት አባት ነው። ከይሻይ ግንድ አቁጥቋጦ ይበቅላል ይላል። አሁንም ደግሞ ያለው ምንድነው? ይበቅላል ማለት መሲሁ ይመጣና አዲስ ነገርን ያደርግላችኋል ማለት ነው። አዲስ ታምርን ምስጋናዬን ምስጋናዬን እንዲናገሩ ለኔ የፈጠርሁት ህዝብ የመረጥሁትን ህዝቤን አጠጣ ዘንድ ምድረ በዳ ውሃን በበረሃም ወንዞችን ሰጥቻለሁና የምድረ በዳ አራዊት፣ ቀበሮችና ሰጎኖች ያከብሩኛል ይላል። ይህን ያደረገው መቼ ነው? ለእስራኤል ልጆች ባለፈው እንደተማር ነው፣ ውሃ ባፈለቀላቸው ጊዜ ከምንጩ ሌሎች አውሬዎች ማለትም ከምድረ በዳይ የሚኖሩ እንስሳቶችም እየጠጡ ፈጣሪ አምላክን እንዳመሰገኑት። ከዚህ ላይ ግን ቀጥ አድርጎ ያዕቆብ ሆይ አንተ ግን አልጠራኸኝም፣ አንተም እስራኤል ሆይ በእኔ ዘንድ ደክመሃል። ለሚቃጠል መስዋዕት በጎችህን አላቀረብህልኝም፣ በሌላ መስዋዕትህ አላከበርኸኝም። በእህልህም ቁርባን አላስቸገርሁህም በዕጣንም አላደከምሁህም። እጣንም በገንዘብ አልገዛህልኝም በመስዋዕትህም ስብ አላጠገብኸኝም። ነገር ግን በኃጢአትህ አስቸገርኸኝ፣ በበደልህም አደከምኸኝ። መተላለፍህን ስለ እኔ ስል የምደመስስ እኔ ነኝ፣ ኃጢአትህንም አላስብም ይላል። እኔ ከእናንተ ቁርባን አልጠየቅኩም፣ ቁርባንም አላቀረብከልኝ፣ እጣንም አላቀረባችሁልኝ። ይሄን አልጠየቅኩም። ይህን የሚያሳየው በንጉሱ አሃዝ ጊዜ ነው ይላሉ። አሃዝ የሚባለው ንጉስ መጥፎ ንጉስ ነበር። ቁርባኑ ሁላ አቋርጦ ነበር። እንደገና ልጅየው ሕዝቅያሁ መጥቶ ሁሉን ነገር እንደነበር አደረገው። እንጂ ይሄን ነገርን ያለመንኩም፣ ከዚህ ይሄን ከናንተ አለመንሁም። ግን ይሁን እንጂ ይሄ ሁኖም ደግሞ መተላለፋችሁ በመተላለፋችሁ ግን አቆሰላችሁኝ፣ አስቸገራችሁኝ። ይሄ ሁኖም ደግሞ ኃጢያታችሁ እንዴት ነው የሚለው? ከዚህ ላይ እኔ ነኝ ይላል። ኃጢያትህን አላስብም የምትሰሩብኝን መጥፎ ስላም አላስብም። ኃጢአታችሁን ይቅር ብዬ እንደገና ምልሳቸዋለሁ ማለት ነው። አሳብ አሳስበኝ፣ በአንድነትም ሆነን እን እንፋረድ እንድት እንድትጸድቅ ነገርህን ተናገር። ፊተኛው አባት ኃጢአት ሰርቷል፣ መምህሮችህም በድለውኛል። ስለዚህ የመቅደሱን አለቆች አረ የመቅደሱን አለቆች አረከሱ ያዕቆብንም እርግማን እስራኤልንም ስድብ አደረኩ ይላል አሁን ወደ ተንታኞች እንሄድ ወገኖች እንግዲህ እንደምታዩት በይብሪት ስና ተንታኞች አሉ በአማርኛ ግና ያው ነው ይሁን እንጂ መቼም እንግዲህ የፊተኛው አባት ማለት አብርሃም አባታችሁ ለዘርህ እችን ምድር ለዘርህ እሰጥሀለሁ ብሎ ቢል እንሆ ልጅ አልሰጠህም በምንድን ነው የምትባረከኝ ብሎ አለኝ አባታችሁ እናንተም ደግሞ እነዚህ ለምሳሌ ካህናቶች ማለት ነው። ወደ ተንታኞች ልግባ እና ተንታኞች ባንድ ላይ ብናየው ይሻላል እና በብሪቱ ወደ ተንታኞች ስናልፍ፣ ሲናልፍ እንዲህ ሲል ያሳየናል። ቡጥ ምዕራፍ 43 ቁጥር 1 ይላል ዞት አብርሃ አሽር ቢረ ይቅርታ፣ ተሳሳቱ ተሳሳት መስል ወንሳር አጦራ አዎ እንዲህ ሲል ያሳየናል። ወጻራ ቶራ አስከነ ተንታኙ አሁን በአማርኛ ለመረዳት የሞከረ ነው ማለት። ዋታ ኢላን አሁን ኢላን ለሃራንዋ አላፖራኑት አላፖራኑዮት ያቲዶት ላቦ ላቦ ኮ አማራ ሸም ቦሬሃ ያኮብ ወጽሬሃ እስራኤል አሸም አማር ሺ ሻም እስራኤል ጻሪህ ላኪር እትሚሺ ባራ እትሚሺ ባራ ወቶ ወእትሚሺ ያጻሮቶ የእስራኤል ልጅ የፈጠረውንና የፈጠረውንና ይፂራም በአማርኛ ሁለቱም ቃላት አንዱ ነው። ብሪያና ይፂራ ሁለቱም ፈጠራ ነው የሚለው በአማርኛው አቃላት የፈጠራውን አምራክ ማወቅ አለበት ማለት ሲል ያሳያል። አልቲራኪ ጋልቲሃ እነኻ ጻርህ ልፋኸድ ሚሳን ኸሪብ ምሽም ሺ ኢሲል ወጥሃ ሚመኑ ሳን ኸሪብን አትፍራው፣ ቀድም አማርኛ እንዳየ ነው ኢትዮጵያንና ግብፅን ለቤዛ አድርጎ አሳልፎ እንደሰጠው አትፍራ አትፍራ። ምንድን ነው የሚለው ምሽም ሺ ጻልቲ ወጥሃ? እንደምታውቁት በንጉሱ ህዝቅያስ ዘመነ መንግስት፣ ነብዩ ኢሳያስ በዛን ጊዜ ትንቢት ሲናገር አትፍራ ፈጣሪ አምላክ ከኛ ጋር ነውና አይጥልህምና እንዳትሸነፍለት አለው። እንደምናውቀውም የሳንክሪብ መንግስት መጥቶ ከጎኑ ባደረና ጠዋት ተነስተን በምራቃችን እንጥፍለን እችን ሀገር እናጠፋታለን ብሎ ባሰቡበት ጊዜ በዛን ቀን ሚያሽ ሙኒ በሐመሽ ጊያሶት ይባላል። ጊያሶት ማለት 8 ጊያሶት ማለት ምድራሽ እንደሚለው የመቶ አለቃዎቹ ብቻ ማለት ነው። መቶ ሰማንያ አምስት ሺህ እንግዲህ ይሄን አባዙት በወታደር ይህን ያህል ወታደር ነው እንግዲህ ፍግሬሜቲ ማለት ወይም ደግሞ ድባቅ መጥቶ በአንድ ቀን ያጠፋቸው ፈጣሪ አምላክ ይህን ይሄን አደርጋለሁና አትፍራ። በእውነትም የህዝቅ የህዝቅ ሀዋ ነቢይ በዛን ጊዜ ምንድን ነው ያለው? እሚታየ ዳዊት ተዋግቶ ጠላቶችንም አሸንፏን እኔ ግና አልዋጋም አልዘምርም ታልጋ የህጀ ለጥላለሁ አንተ ተዋጋልኝ ያለ እንደውነቱ ፈጣሪ አምላክ ተዋጋለት። ምክንያቱም በዛን ጊዜ ያ ህዝቅያሁ ንጉሱ ህዝቅያስ በእንትን ሰይፍ ከትምህርት ቤቱ ላይ ተክሎ ያልተማረ በዚህ ይመታል በማለት ነበር። የእስራኤል ልጆች ከህፃናት እስከ ሴት ልጅ ትዛዛቱን የፈጣሪ ትዛዝ ሲያውቁ የነበረ ማለት ነው። እና ባለፈው መጀመሪያው ላይ መክፈቻ እንደተናገርኩትኝ በዛን ጊዜ ፈጣሪ አምላክ አስቦ የነበረው ህዝቅያስን መሲህ ዓለምን ለፍጻሜ ለማድረስ እንደገና ደግሞ ሳንክሪብን ጎግ ማንጎግ ለማድረግ ነበረ። ይሁን እንጂ በዛን ጊዜ የኡሞ ታውላ ወይ ደግሞ የዓለማት የአህዛቦች እድል ገና አላበቃም ነበር። ስለዚህ ህዝቅያሁም መሲ ሳይሆን ቀርቷል፣ ሳንህሪብም ደግሞ ጎግ ማንጎግ ሳይሆን ቀርቷል ማለት ነው። ኪ ታቦር በማይም ኢትካኒ አኒ ይሄ ኢትካ ካሼር ታቦር በማይም ራቢም አነቢ ዲማ በአባር የተኸይላ ሰንሪብ ለማይም ራቢም ባሸም አማር ሽሁ የፂል ታም እስራኤል ልፕኔ ሳንሪ ቀደም እንዳልኋችሁ የሳን ክሪብ ወታደር ከብዛቱ የተነሳ 185000 የመቶ አለ የሻለቃዎች ነው። የመቶ አለቃዎች ብቻ ግያሶት ይባላል። በአማርኛ ምን እንደሚባል አላውቀውም እና ግያሶት ብቻ 185000። በአጠቃላይ እንግዲህ ምራሽ እንደሚለው ወደ 8 ሚሊዮን የሚጠጋ ወታደር ነው እንግዲህ የመጣው ያንን ነው እንግዲህ በአንድ ቀለድ ድባቅ የመጣው። ይህ ማለት ልክ እንደ ውሃ ማለት ነው። አገሪቱን ሲያጥረቀልቃት ልክ እንደ ውሃ ሙላት ነበር ማለት ነው። ከዛ ሁሉ አድኝ አድኛለሁ ይላል። ትንሽ አለፍ አለፍ እየ ነው። ምክንያቱም በአማርኛውም ትንሽ የቻሉት ያህል ለመትንትን ሞክር ያለው ወደ ቁጥር ሶስት ኪያኒ ኪያኒ አሼም የሎኬሃ ቀዶሽ እስራኤል ሞሽሃ ሻርያኒ አሼም የሎኬሃ ቀዶሽ እስራኤል ያሆን ላሶት አኮል ቫኒ ሺያ ወትካ ሁሉን ማድረግ የምችል ነኝ። ቅዱስ የእስራኤል ቅዱስን የነኝ ስለዚህ ሁሉን ማድረግ የምችል ነኝና ከዚህ ነገርም ደግሞ እታደግሃለሁ።

ኢትዮጵያ ማለት በዛሬው አባባል ነው። ኩሽና ግብፅ አመፀው ባህን በሚሚል ወሬ ሰማ እና ወደዛ መዋጋት ሄደ። በሁለተኛው ሲመጣ ግን ፈጣሪ አምላክ ይሄን የመሰለ ታምር አድርጎ ለሕዝቅያው ሁ ነ ንጉሡ ሕዝቅያስ ይሄን የመሰለ ታምር አድርጎ እንግዲህ ድል እንዳደረገ ያሳየናል ማለት ነው። ወደ ቁጥር በተመሳሳይ ነው። ቁጥር 14 እንደሚያሳየው ኮ አማር አሸም ጋዋለህም ካህ አማር አሸም ሻቲድ ልግኦል ኤትሄም ጋሉት ባበል ከዶሽ እስራኤል አሸም ኒክራ ከዶሽ ስራኤል መሽምሽሁ ሜቲብላም ስራኤል ብዝሁት ያዕቆብ አቢኑ ሽሽሞ አኖሳፉ እስራኤል ከዶሽ እስራኤል ማለት የእስራኤል ቅዱስ ማለት ያዕቆብ ስም አባታችን ያዕቆብ ስም እስራኤል የሚል ስም ተሰጠውና በዚህ ስሙ ነው እንግዲህ ፈጣሪ አምላክ ሁልጊዜ ተመከራ ሲደርስብን የሚታደገን እስራኤል እንደምናውቀው ያሻር ከሁለት ስንፈክለው ስንከፍለው ያሻር ኤል ማለት ነው፣ ወይም ደግሞ ሳር ኤል የፈጣሪ አምላክ ሚኒስቴር እንደማለት ነው። እንግዲህ ስም የተሰጠው ከመላእክት ነው። የኢሳብን መላእክት ተዋግቶ ባሸነፈበት ጊዜ ያዕቆብ ማለት ማሰናከል ነው። እስራኤል ማለት ደግሞ የቀጥታ ከእግዚአብሔር ጋር በቀጥታ የሚነጋገር ማለት ነው። በዚህ ስም እንግዲህ አሁን ዛሬ እስማኤላውያን የሚዋጉንና እስከዛሬ ድረስ ማሸነፍ የማንችለው እስማኤል ኤል የሚለው ወይንም ኃይል የሚለው ስም አለ እስራኤል ደግሞ የፈጣሪ ኃይል ስም አለ። የሁለቱም ስም ስላለ እንግዲህ፣ ለሁለተኛ ደግሞ እነሱ ብሪት ሚላ ግርዛት ስላደረጉ እስከ ዛሬ ድረስ ኑረው እንደ ሌሎች ዓለማት ያልጠፉና ፍልስጤማውያን፣ እንደምናውቃቸው የድሮች ፍልስጤሞች ዳዊት አጥፍቷቸው ነበር። አሁን ቱርክና ቱርክ የድሮቱ ቱርክ ኦትማኒም ሲገዙ በነበረበት ጊዜ ለባርነት ለስራ ያመጧቸው፣ ከተለያዩ የአረብ ሀገራት ያመጧቸው ናቸው። እንግዲህ ስማቸውን ራሳቸውን ሰይመው ፍልስጤም የተባሉ ሌላው ደግሞ የሮማ ንጉስ የእስራኤልን ዘር ለማጥፋት በፈለገበት ጊዜ ምን ብሎ ተናገረ? በዛን ጊዜ እስራኤልን ጠቅሎ ለማጥፋት ዩላ ካፒቶሊና የየሩሳሌም ስም ዩላ ካፒቶሊና ብሎ ደግሞ የእስራኤልን ሀገር ስም ደግሞ ፈለስቲና የሚል ስም ሰጣት። በዛ እንግዲህ በየአለሙ የተሰባሰቡት ስብስቦች ዛሬኛ ፍልስጤሞች ነን እያሉ ይዋጉናል። ይሁን እንጂ የኢስማኤል ዘር በመሆናቸው ብቻ ኃይሉ እስከዛሬ ድረስ አላቸው ማለት ነው። እኛን እንደዚህ እየተዋጉ እስካሁን ድረስ ያሉበት ማለት ነው። ወደ መጨረሻው በአማርኛው ተንትኘዋለሁኝ። ብዙ ነገር የሚጠይቅ ነው። ወደ መጨረሻው ብንል ወደ መጨረሻው እንዲህ ላል እንግዲህ ፈጣሪ አምላክ ሎይ ቪታሊ ሴ ኦሎተሃ ሎይ ቪታሊ ሴ ለኩርባኖላ አነቢ ምዳበር አልትኩፎት አካዝ ሽፍሲክ ኤት አቦዳ በቤታ ሚግዳሽ ሎይ ክሪብ ቦ ኩርባኖት ቅድም እንዳልሁትኝ አካዝ ቁርባኑ እንዲቋረጥ አድርጎ ነበር። ብዝባ ሎይ ክባድታኒ ባታሎቲ ባድታ ወቲ አልያዴ አኩርባኖት ሎታ ሎ ኢቫደቲሃ በምንካ ኪሉ፣ እኔ አንተን ማገለግልህ ቁርባን ስላቀረብክልኝ አይደለም፣ ምክንያቱም ቁርባኑን አቋርጠህ ነበርና። ይሁን እንጂ አንተን የማገለግልህ ስለመረጥኩ ብቻ ነው። ሎካ ኒታ ማርኪቢምሸላክ ረት ሽኒክራ ንሹም ፍሳክ ላክቲር ታካረት ካረት ማለትም ጣን ማጨስም ተታችኋን ቁርባ ማቅረብም ተታችኋን። ስለዚህ ሃደ ልንተደ ብላብ ዝብክል ርቢታኒ ኣ ኣባድታኒ በሆቴኻ ኣላፍ ሽሎ ኣባድቲ ትካ በኩርባኖት ኣታ ኣባድታ ኣልያ ዴ ሽካጣ አንተ ግን በኃጢአትህ አስቸገረኝ ሲል እና ኡጋታኒ ባአቦኖቴይከ ኣታ ጋራምታሊ ልትያግያ ባአቦኖት ሸልካ አኑኪ አኑ ሁ ሞ ሻይካ ለማ በኮልዶር አኒ ሞኸክ የታ ፕሻይም ሸልካ ክደ ሽሎ ኢስታረክ ለሃሎት እትከም ብዬ በካክ ሂሉላሸም እይን ሁሉም አደረገው። ቁርባኑ ስላቀረብ አይደለም፣ ቁርባን አታቀርቡልኝ። እጣን ስላጨስክልኝ አይደለም፣ እጣን አታጨስልኝ። ይህን ሁሉም አደረገው። ግን በየጊዜው በአህዛቦች ስሜ ስሎ ይትካለልሽኒ ይህን ያደርገው ለራሴ ለክብሬ ለስሜ ስል ነው። ምክንያቱም እነዚህ የፈጣሪ አገልጋዮች እዩቸውማ፣ እንዴት ሁነው በስደት እንደሚሰቃዩ እዩቸውማ፣ እንዴት እንደሚሆኑ በእውነት ፈጣሪ አምላክ ከኖራቸው ለምን ያደናቸው ብሎ እንዳይሉ ለክብሬ ስል ብቻ ነው። ይህን ነገር ምሰራና ከባ በሰል በስደት በነበረበት ጊዜ ሁሉ ምመልስህ ለክብሬ ስል ነው ሲል ያሳይናል። ይህን ይመስላል። ምዕራፍ 43፣ 44 እና 45ን ደግሞ በአንድ ላይ አድርጌ ያመጣዋለሁ። ከዛም በኋላ ደግሞ አንድ ወንድማችን የጠየቀው ሃምሳ ሶስትን አቀርብላችኋለሁ። በዚህ አርገን ይህን እንፈጽማለን። እስከዛው ሰላም ቆዩኝ ወገኖቼ፣ ወንድማችሁ ጋሻው ወርቁን ይህን ይመስላል። አሁንም በርቱ፣ እንበርታ። ላይክ ማድረግ አትርሱ፣ ሌሎች ወንድሞቻችን ማሳተፍም እንደዚሁ። ብዙ ነገሮችን በአንድ ላይ እንማራለንና ማለት ነው። ሰላም ሁኑልኝ። ሰላም ሰላም።